ፑቲን አደገኛውን ሚሳኤል ተኮሱት። የኔቶ ቤዝ በአንድ ምትወደመም። እንደ ብረት የጠነከረ ሌላ አደገኛ ጥቃት ኬቭ ላይ አርፏል። ዓለም ዓይንና ጆሮውን ወደ መካከለኛው ምስራቅ ባዞረበት ሰዓት ፑቲን አሳቻ ሰዓት ጠብቀው የሚሳኤል በረዱ አዝንበዋል። የሞስኮ ዜና ጣቢያዎች ባሰራጩት ዘገባ ሩሲያ ስድስት መቶ የሚሆኑ ባለስቲክ እና ኦሬንሺክ ሚሳይሎችን ወደ ዩክሬን መዲና ኬፍ ተኩሳለችም። በዚህ አስደንጋጭ ድብደባ ማዕከሉን ኬቭ ያደረገ የኔቶ የአየር ኃይል ቤዝ በአንድ ምት ወድሟል። ኢራን አንድ መቶ ድሮኖችን ወደ ቴል አቪቭ የተኮሰችበትና ሞስኮ ወደ ኬቭ የተኮሰችበት ሰዓት እጅግ ተቀራራቢ ነው። የፑቲን የበቀል ምት መቆሚያው አልታወቀም። ዩክሬን ተጨንቃለችም። ሞስኮ ነገሩን ካልቋጨው ከዘመቻዬ አልታቀብም ብላለችም። ኬቭም ይረዳት ያለ እያለች ጩኸቷን ቀጥላለችም ሰሚ ባይኖርም። የእስራኤልና ኢራን ጦርነት መጀመሩ ደግሞ አለማይኑን ከዩክሬን ነቅሎ ወደ ኢራን እንዲያዞር የሚያደርግ መሆኑ ለዘለንስኪ ነገሩን ከድጡ ወደ ማጡ አድርጎባቸዋል። የተወደዳችሁ የቻናላችን ቤተሰቦችም ሩሲያ ሌሎቹን ከ600 የሚልቁ ባልስቲክና ኦሬንሺክ ሚሳይሎችን ወደ ዩክሬን መዲና ኬፍ ተኩሳለችም። በዚህ ሚሳይል ድብደባ ኔቶ የሚተማመንበት የአየር ማዘዣ ቤዝ በአንድ ምት ወድሟል። የሌሊቱ ድብደባ ኔቶንም ዩክሬንንም ክፉኛ ያስደነገጠና ያስጨነቀ ሆኗል። የኢራንና እስራኤል ውጊያ መፈንዳት ደግሞ ለዩክሬን ሌላ ራስ ምታት ሆኖባታል። በጉዳዩ ላይ ሰፊ ጥንቅር ይዘናል። ቪዲዮውን ላይክ እና ሼር በማድረግ አብራችሁን ቆዩ። ትራምፕ ለዩክሬን ይፈሩላት ደርሷል። ተጠባቂው የፑቲን የበቀል በትር ከተጠበቀው በላይ ዘግናኝ ሆኗል። ከዩክሬን ሰማይ ስር የሰዓት ዶፍ ዘንቧል። ከአፋቸው እቶን እሳት የሚተፉ የራሻ ሚሳይሎች ኬቭን ዶግ አመድ አድርጓታል። ኬቭ ከጥቃቱ በኋላ እንደ ሰዶም እና ጎመራ ወደ አመድነት ተቀይራለችም። ዩክሬን አሳዛኝ ሀገር ሆናለችም። ሰማይ ጠቀስ ፎቆቿ የሞስኮ ሚሳይል ሰይፍ ሰለባ ሆኗል። የሚተማመኑባቸው የጦር ቤዞችም አመድ ሆኗል። በተለይም ባለፉት ሁለት ሳምንታት ሞስኮ በጀመረችው የበቀል ጥቃት ከባድ ጉዳት እያስተናገደች ነው። ሲቪሊያንን ከታጣቂ ለይተው የሚመቱ የራሻ ሚሳይሎች ኢላማቸውን እየመቱ ነው። ከሞስኮ የሚሳይል ማስወንጨፊያ ማዕከል ተልኮ ተሰጥቷቸው የተወነጨፉት ባሊስቲክ ሚሳይሎች ኬቭን ሲያነዱ ማድራቸው ነው። ከኬቭ ሰማይ ስር የእሳት ዶፍ ወርዷል። እንደተለመደው ዩክሬን መቋቋም አልቻለችም። በዚህ ጥቃት በማዕከላዊ ኬቭ የሚገኘው የኔቶ የአየር ቤዝ በአንድ ምት ተመቶ ፈርሷል። ከጥቅም ውጪም ሆኗል። በዚህ ጥቃት የኔቶ አባል ሀገራት ክፉኛ ደንግጠዋል። ምክንያቱ ደግሞ ሩሲያን ይመክትልናል በሚል በመሃል ኪቭ ያቋቋሙት የአየር ኃይል ቤዝ በመውደሙ ነው። የአየር ኃይል ቤዙ የሞስኮን ሚሳይሎች መመከት እንዲችል ተደርጎና ሞስኮን እንዲያጠቃ በሚል የተደራጀ ነበር። ሆኖም ይህንን ወታደራዊ ቤዝ ለመውደም ለረጅም ወራት ዝግጅት ያደረጉት የሞስኮ ጦር መኮንኖች ሌሊቱን አውድመውታል። ኔቶ ያየውን ጥቃት ወደ እኛ እጅግ እየቀረበ እንደሆነ ማሳያ ነው ብሎታል። በእርግጥም የፑቲን ትንፋሽ ወደ ቃል ኪዳን ጦሩ እየቀረበ ነው። ፑቲን እግረ መንገዳቸውን የኔቶ ጦር ላይ ጥቃት ለመክፈት ይህንን ጊዜ ሊጠቀሙበት እንደሚችልም ተነግሯል። ትላንት ሌሊት እና ኢራን መካከል ድብድቡ ተጀምሯል። በርካታ የኢራን ጀነራሎች ተገድለዋል። ከመቶ በላይ የኢራን ሚሳይሎች ቴላቪቭን አርበድብደዋል። እና ሞስኮ የዓለም ትኩረት ወደ መካከለኛው ምስራቅ መዞሩን በመጠቀም ኔቶ ላይ ተደጋጋሚ ጥቃት ልትፈጽም እንደሚችል ተንታኞች እየገለጹ ነው። የኢራን እስራኤል የሚሳኤል ጦርነት መጀመር ለዩክሬን የመርዱ ያክል አስደንጋጭ ነው። አለም ለዩክሬን የሚሰጠውን ድጋፍና ትኩረት ሊቀንስ መቻሉ ሳይታለም የተፈታ እውነት ነው። ይቅርና ድጋፍ ጆሮ መስጠታቸውም የሚታሰብ አይደለም። አለም ሁሉ ወደ ምስራቅ ዞሯል። እስካሁን ድረስ እንኳ በቂ ትኩረትና ድጋፍ አላገኘውም ለምትለው ኬቭ የመካከለኛው ምስራቁ ጦርነት ከመርግ የከበደ መርዶ ሆኗል። በአንፃሩ የመካከለኛው ምስራቅ ጦርነት ፑቲንን ሁኔታው ለእኔ ተመቸኝ የሚያስበል ነው። የሞስኮ ባለስልጣናት ይህንን አሳቻ ጊዜ በመጠቀም ኔቶ ላይ ያነጣጠሩ ጥቃቶችን ሊፈጽሙ ይችላሉ። ትናንት ሌሊት የሆነው የሚሆነው ራሻ የኔቶን የጦር ቤዝን መውደሟን እና ስለ ጦርነቱ ትኩረት አለመስጠቱ ታስቦበት የተፈጸመ ጥቃት እንደሆነ አስረጅ ሆኗል። ዩክሬን አልቻለችም፣ እጅ መስጠት ግዴታዋ ሆኗል። ከዚህ በኋላ የምታስመልሰው ግዛትም ሆነ የምታሸንፈው ኃይል የለም። የሚያዋጣቸው ከሩሲያ ጋር መደራደር፣ የሞስኮን የድርድር ሀሳብ መቀበል ብቻ ነው። የካልሆነ ግን የፑቲን የበቀል እርምጃ እንደሚቀጥል ብዙዎች ያምናሉ። ከሶስት ዓመት በፊት እንደ አውሮፓውያን አቆጣጠር የካቲት 24 ቀን 2022 የሩሲያው ፕሬዝዳንት ቭላዲሚር ፑቲን እስከ 200ሺህ የሚደርሱ ወታደሮች ወደ ዩክሬን እንዲገቡ ትዕዛዝ የሰጡበት እለት ነበረ። ዓላማቸው ደግሞ በቀናት ውስጥ ዋና ከተማዋ ኪይቭ ድረስ ዘልቆ በመግባት የምዕራቡያን ደጋፊ የሆነውን መንግስቷን በመገልበጥ ዩክሬንን ወደ ሩሲያ መመለስ ነበረ። ይሁንና ፑቲን ግባቸው ሳይሳካ ከሶስት ዓመት በላይ በጦርነት ዘልቋል። ቢቢሲ እንደዘገበው ፑቲን የዩክሬንን አንድ አምስተኛ ግዛት በሩሲያ እጅ አስገብተዋል። ሆኖም አሁንም ጦርነቱ አላቆመም። ከሁለቱም ወገን ሰዎች እንደ ቅጠል እየረገፉ ነው። በተለይም ከዩክሬን ሁለቱን ሀገራት ወደ ሰላም ለማምጣት በርካታ ስራዎች ቢሰሩም ለውጥ አልመጣም። በቅርቡ ከተደረገው ካልተሳካው ከኢስታንቡሉ ድርድር በኋላ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከሩሲያው ፕሬዚዳንት ቭላድሚር ፑቲን ጋር በስልክ ለሁለት ሰዓታት የፈጀ ዘለግ ያለ ንግግር አድርገዋል። ከፑቲን ጋር ጥሩ የሆነ ውይይት እንዳደረጉም ነው ትራምፕ የጠቆሙትም። ከንግግሩ በኋላም ሁለቱ ሀገራት በፍጥነት ተኩስ አቁም እንዲያደርጉና ጦርነቱ እንዲያበቃ እንደሚፈልጉ ነው ያስታወቁትም። በወቅቱ ፑቲንም ከትራምፕ ጋር ካደረጉት ንግግር በኋላ ለጋዜጠኞች በሰጡት መግለጫ ሞስኮ ከዩክሬን ጋር ለወደፊቱ የሰላም ስምምነት በጋራ ለመስራት ዝግጁ መሆኗን ነው ያስታወቁትም። ወደ ሰላም የምንሄድበትን በጣም ውጤታማ መንገዶችን ብቻ መወሰን አለብን ብለዋል። ኪየቭ ቅድመ ሁኔታ የሌለው የተኩስ አቁም እንዲደረግ ትፈልጋለች። ሩሲያ በበኩሉ አለቀውሱ መንስኤ የሆኑትን ጉዳዮች ማስወገድ ዋና ነገር መሆኑን የምትናገረው እንደሚታወቀው ሩሲያ ዩክሬን ከኔቶ ጋር ለመቀላቀል የምታደርገውን ጥረት እንድታቋርጥና ወታደሮቿን በከፊል በሩሲያ ጦር ከተያዙት የዩክሬን ክልሎች እንድታስወጣ ትፈልጋለችም። ሩሲያ ለዓመታት የኔቶ ምስራቃዊ መስፋፋት ለደህንነቷ ስጋት እንደሚፈጥር በመግለጽ ቅሬታዋን ስትገልጽም ቆይታለችም። እንደዚሁም ፑቲን ዩክሬን ወደ ህብረቱ የምትጠቃለልበትን ማንኛውንም እድል እንደ ዋና ቀይ መስመር ይመለከቱታል። ባለፈው ዓመት በምረጡኝ ዘመቻቸው ወቅት ዶናልድ ትራምፕ የሩሲያ ዩክሬን ጦርነትን ለማስቆም ቃል ገብተው ነበርም። ነገር ግን ሥልጣን ከያዙ በኋላ ባሉት አምስት ወራት ውስጥ ሁለቱም ወገኖች የተኩስ አቁም ስምምነት ላይ እንዲደርሱ ለማድረግ የተቻላቸውን ቢታገሉም አልተሳካላቸውም። ትራምፕ በጥር ወር ወደ ነጩ ቤተ መንግስት ከተመለሱ በኋላ ከሩሲያ አቻቸው ጋር ለመገናኘት እየሞከሩ ነው። ብዙዎች እንደሚስማሙበት ዩክሬን የቀራትን መሬት ይዛ ከሩሲያ ጋር በሰላም እንድትፋታ ሊያደርጋት የሚችለው ብቸኛው አማራጭ የትራምፕ የድርድር እቅድ ብቻ ነው። ፑቲን ከዩክሬን ጦርነት የተወሰዱ ልምዶች በቀጣይ ለሚመረቱ ጦር መሳሪያዎች መነሻ እንዲሆኑ አዘዋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን በዩክሬን እየተካሄደ ካለው ጦርነት የተወሰዱ ልምዶች በአዲሱ የረጅም ጊዜ የመንግስት የጦር መሳሪያ ምርት መርሃ ግብር ውስጥ ሙሉ በሙሉ እንዲካተቱ አዝዘዋል። ፕሬዚዳንቱ ከዓለም አቀፍ ወታደራዊ አካሄዶች ጋር የሚራመድ እንደዚሁም የሀገሪቱን የኒውክለር እና መደበኛ ኃይል የሚያጠናክር ማሻሻያ መሆን እንዳለበትም አስምሮበታል። ፑቲን የእኛ ተግባር መሆን ያለበት አሁን ስላሉ ብሎም ወደፊት ሊመጡ ለሚችሉ የጦር መሳሪያዎች መልስ የሚሰጥ ስርዓት ማዘጋጀት ነው ብለዋል። ፕሬዚዳንት ፑቲን አክሎም ከልዩ ወታደራዊ እንቅስቃሴዎች ብሎም ከተለያዩ ክልላዊ ግጭቶች ልምድ መውሰድ እና በወታደራዊ ቴክኖሎጂዎች ላይ ያለውን ዓለም አቀፋዊ አካሄድ በከፍተኛ ሁኔታ መጠቀም እንደሚገባ ገልጸዋል። አበቃን። ሰላም ለዓለማችን ይሁን። ስናይ ጊዜን ተመኘን።